ብሩርክና ሀይሚ ተጣልተዋል ማለት ነው። ብታዩ አሽሙር አሽሙር አሽሙር በአሽሙር ይሰዳደባሉ። ስቶሪ ላይ ምን ይበላሉ ማለት ለምን ብትሉ ብሩክ ራሱ ባለፈው እንደዛ አድርጋም ይቅርታ፣ ራሱ የሚያደርግላት ራሱ አይመስለኝ ለሀይሚ ማለት ነው። እና የእውነት ባይጣሉ ኖሮ ብሩክና ሀይሚ አይጠፉም ነበረ ማለት ስለተጣሉ ነው ማለት ነው። እና ብዙ ጊዜ ብሩክና ሀይሚ ሲጣሉ ነው የሚጠፉት። ይህን ደግሞ ሱደቡኛ አላችሁ ማለት ነው። ሲጠፉ ነው። ብዙ ጊዜ ሲጣሉ ነው የሚጠፉት ማለት ነው እና እኔ ብዙ ጊዜ አይቻለሁ ሀይሚ እና ብሩክ ማለት ነው። ባለፈው እሁን በሀይሚ ቤት ነው ቪዲዮ የተለቀቀው። ቀጣይ ደግሞ በብሩክ ቤት ነበረ መለቀቅ የነበረበት። ኢቨን ምንም አይነት ቪዲዮ ምንም አይነት ፖስት አላደረጉም ማለት ነው። ለምን አትሉም? ሌላ ሰው ጋር ራሱ ሄደው ምንም አይነት ቪዲዮ ፖስትም አላደረጉም። ለምን እንደውም ታውቃላችሁ የራሱ ስለተጣሉ ነው እንጂ ባይጣሉ ኖሮ እንትን አይሉም። እና ዛሬ ስቶሪሊቲ ኢንስታግራም ሊያደረገው ምንድን ያለው ብዙ ጊዜ ሰው ቤት ስትሄዱ ትናቃላችሁ። እንደዛ ነው ያለው ማለት ነው። ለምን እንደሆነ ታውቃለች። ያው ኦልሬዲ የገባው ሰው ይገባዋል መልእክቱን ማለት ነው። እና በቃ የሆነ ሰው ብዙ ጊዜ የሆነ ነገር ሲሆን ነው በአሽሙርም ጣል የሚያደርገው ምንም የሚለው ማለት ነው። እና አንዳንድ ጊዜ እንትኖች ምንድን ነበረ መተው ይሆን አለ። እንትን የሚባል ነገር አለ። ምን ነበር? ሰው ሲጣላ የሆነ ነገር ያደርጋል። አሽሙር በቃ ያን ሰው ለመንካት ወይ ስሜቱን ለማንጸባረቅ ሲል እንትን ይላል ማለት ነው። ይሄ መልእክት ያስቀምጣል እዛ። ጀስት የሚረዳውን ሰው ማለት ነው። እና እኔ አሁን ከተረዳሁት ነገር ሀይሚም የሆነ ነገር ብላለች፣ ብሩክ የሆነ ነገር ብሏል ማለት ነው። ለምን የራሳቸው ቁስል ያለባቸው ሰዎች ናቸው ማለት ነው። እና ለምን መልእክቱ እንደጻፈው ነገር ብሩክ ምን እንዳለ ከተረዳት፣ ብዙ ጊዜ ሰው ጋር የምትሄዱ ከሆነ ያህን ሰው የምትፈልጉት ከሆነ ትናቃላችሁ። እናንተ ብቻ ተፈላጊ ፈላጊ ብቻ አትሆኑ፣ ሞር ተፈላጊም ሁኑ የሚል መልእክት ነገር ነው የጣለው ማለት ነው እና ሀይሚም የሆነ ብራምን ቪዲዮ ለቃለች። ጥቅስ ነገር ነው ግን መልእክት አለው። የሆነችስ አሽሙር ነገር ነው እና ምንድን ነው? በአሽሙር ጠቅጠቅ የምትደራረቁት በመስቀል ለዛውን ባል ክትፉ በሚበላበት ቀን ማለት ነው እና ጥሩ አይደለም። እኔ አትጣሉ። በጣም ትናፍቁን አደለው ወይ? ዋይ ለምንድን ነው መጣላት ያስፈለገው? እኛ ያለ እናንተ ማን አለን እንዴ? ጥሩ አደረጋችሁ እንዴ? ምንም እኮ ያደረጋችሁት ነገር የለም። ጀስት ባለፈው በዛኛው ቪዲዮ ብሩክ ግን መጨረሻ ላይ ይቅርታ ሲልኮ ግን ደስ እያሉ ይቅርታ እኮ አላደረገም፣ እውነት ለመናገር ማለት ነው ቂም ይዞ አልመሰለኝ። በቃ ከልብ ራሱ ቀፍ እንኳን ሲያደረጋት ማለት ነው እንዲ እጁን ቀስ ብሎ ነካ ያደረጋት አይሚን ማለት ነው ካያችሁ ልብ ካላችሁ ማለት ነው አይ